ሰላም ጤና ይስጥልኝ። ውድ የማርክ ሶሉሽን የዩቱብ ቻናል ቤተሰቦች እንደምን ቆያችሁ? የኢትዮጵያ ቃለ ሕይወት ቤተ ክርስቲያን 64ኛ ጠቅላላ ጉባኤ በወቅታዊ ጉዳዮች ላይ ያወጣውን የአቋም መግለጫ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን አንድ ክፍለ ዘመንን ለመርፈን ሶስት ዓመታት የቀራቱ አንጋፋ ቤተ ክርስቲያን ስትሆን ቤተ ክርስቲያኗ ባለፉት 97 ዓመታት ባደረገችው አኩሪ የወንጌል ጉዞ የእግዚአብሔርን ቃል እየሰበከች ያስተማረች ሚሊዮኖችን የክርስቶስ ተከታይ ለማድረግ በቅታለች። ከዚህም የወንጌል አገልግሎቷ በተጨማሪ በሰብአዊ ድጋፍ በልማት ስራ ላይ ዘርፈ ብዙ አገልግሎት በመስጠት ላይ ትገኛለች። ቀደም ባሉ ዘመናት የወንጌል አማኝ ቤተ እምነቶች በስደት ውስጥ ወንጌልን በመመስከር ብዙዎችን ወደ እግዚአብሔር መንግሥት እንዲገቡ ማድረጋቸው ይታወቃል። ቤተ ክርስቲያንቷም ሁለተኛ ጴጥሮስ ምዕራፍ ሁለት ከቁጥር አንድ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታን እንኳን ክዶ የሚፈጥነን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ኑፋቄን አሸልኮው ያገባሉ ብዙዎችንም በመዳራታቸውም ይከተላቸዋል በእነርሱም ጠንቅ የእውነት መንገድ ይሰደባል በሚለው አምላካዊ ቃል መሰረት በዚህ ዘመን ወንገልን ከትክክለኛው አስተምሮ ውጭ የሚሰብኩና የሚያስተምሩ ሐሰተኛ ነቢያትና አስተማሪዎችን እየተበራከቱ ይገኛሉ ስል አጥብቆም አውርቷል። በመሆኑም በወንገላውያን አማኝ ቤተ እምነቶች እየተስፋፋ የመጣው ፈር የለቀቀ መጽሐፍ ቅዱሳዊ አካሄድን በማጠንና የ64 ኛውን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጠቅላላ ጉባኤ አባላት በእግዚአብሔር ቃልና በኢትዮጵያ ቃለ ሕይወት ቤተ ክርስቲያን መተዳደሪያ ደንብ መሰረት በሚከተሉት ስምንት አበይት ጉዳዮች ላይ የአቋም መግለጫም አውጥታለች። አንደኛ፣ ቤተ ክርስቲያናችን የኢትዮጵያ ወንገላማኞች ቤተ ክርስቲያን ካውንስል መስራች አባል እንደመሆኗ ካውንስሉ የመጽሐፍ ቅዱስ አስተምሮ አጥብቆ በመከተል በሐሰተኞች ነቢያትና አስተማሪዎች ላይ የሚወስደውን እርምጃ አጠናክሮ እንዲቀጥል እናሳስባለን። ሁለተኛ፣ በወንጌል ስም ግለሰብን የማግነንና ይህ መጽሐፍ ቅዱሳዊ ልምምዶችን ለምሳሌ የተጸለየበት ነው በሚል ዘይት፣ ውሃ፣ አፈር፣ ጨርቅና መሰል ቁሳቁስ የሚሸጡ ገንዘብ እናበዛለን የሚሉ በእንግዳ ማረፊያ ወይም ገስታ ውስጥ ጸሎት እናደርጋለን በማለት የሚያሳስቱ ሁሉን አጥብቀን የምንቃወም መሆናችንን እየገለጽን የቤተ ክርስቲያናችን መሪዎች አባሎቻችን እንደዚህ አይነት ድርጊቶችን ከሚፈጽሙ ጋር ምንም አይነት ትብብር እንዳያደርጉ አበክረን እናሳስባለን። አምስተኛ ሐሰተኛ ትምህርቶችን የሚመክቱ ስብከቶችና ትምህርቶች፣ ጥናታዊ ጽሑፎችን በማዘጋጀት የፓናል ውይይት መድረኮችን በማመቻቸት እና በማካተት ቤተ ክርስቲያናችንን በእግዚአብሔር ቃል አስተምህሮዊ ጠንክራ መስራት ትቀጥላለች። ስድስተኛ፣ በቤተ ክርስቲያኒቱ መዋቅር መሰረት አባላትን ደቀ መዝሙርት በማድረግና አገልጋይ መሪዎችን በማፍራት ላይ ቤተ ክርስቲያናችን ባስቀመጠችው ስልታዊ እቅድ መሰረት አስፈላጊ ስራዎችን እንሰራለን። ሰባተኛ መላው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መሪዎች በሐዋርያት ሥራ ምዕራፍ 20 ከቁጥር 28 እንደተጠቀሰው በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውን ሁሉና ለራሳችሁ ተጠንቀቁ እንደሚለው ለራሳችን ለመጠንቀቅና መንጋውንም ለመጠበቅ እንተጋለን። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ጠቅላላ ጉባኤ 2017